ሰላም እንዴት ናችሁ? ሰላም ናችሁ ወይ ቤተሰቦች? እግዚአብሔር ይመስገን ሰላም ነኝ። አዲስ የመጣችሁም ካላችሁ እንኳን ደህና መጣችሁ፣ ሰብስክራይብ እያረጋችሁ ቤተሰብ እንሆንላለው። ነባሮችም እንኳን ደህና ቆያችሁኝ። ዘወትር ከጎን የሆናችሁ ለምታበረታቶኝ መልካም ቤተሰቦቼ በጣም ነው ማመሰግነው። ዛሬ በቀላል መንገድ ቤታችሁ ውስጥ ባለ ግብዓት በአጭር ደቂቃ የምናዘጋጀው ጤናማ ለጾም አማራጭ የሚሆን ቆንጆ ሾርባ ነው። ምላሳችንን ቆጥቆጥ የሚያደርገን ጤናማ ሾርባ ነው። ትወዱታላችሁ። ቪዲዮን እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁ። ቤተሰቦች አብራችሁኝ ቆዩ። ዘይት ጨምሬያለሁኝ። ዘይት እንደ ፍላጎታችን ነው። የወይራ ዘይት ካለ እሱ፣ ከሌለን ደግሞ የኑግ ዘይት ወይ የተልባ ዘይት ቢሆን ይመረጣል። ሾርባ ስለሆነ ዘይት ሳናበዛ አነስ አድርገን ጤናማ የሆኑ ግብዓቶችን ብንጠቀም ቆንጆ ነው። ነጭ ሽንኩርት ጨምሬ ያለው ነጭ ሽንኩርቱን ከዘይቱ ጋር ለትንሽ ጊዜ ጠበስ ጠበስ አድርገዋለሁኝ። እንዳልኳችሁ ዘይት አናበዛም ሾርባ ስለሆነ መረቁ የሚጠጣ የአትክልት ሾርባ ነው። ዘይት መብዛት የለበትም ስንጠቀም ደግሞ ጤናማ ቢሆን። ቆንጆ ነው። ከዛ ነጭ ሽንኩርቱን ከጠበስኩ በኋላ ቀይ ሽንኩርት፣ የአበሻዋ ትናንሿ ቀይ ሽንኩርት የተጠቀምኩት፣ ደቃቃዋ ትንሿ የአበሻ ሽንኩርት እሷን አንድ ሶስት አራት ፍሬ ተጠቅም ያለው ትናንሽ ስለሆኑ። በቀላል ቤታችን ውስጥ ባለ ግብዓት የምናዘጋጀው የተለያየ የሾርባ አዘገጃጀት አለ። ወፍራም አለ፣ በጣም ቀጭን ፈሳሹን ብቻ የምንጠቀመው አለ፣ ይህኛው ደግሞ ድብልቅ አለ። የተለያየ አይነት አዘገጃጀት እንደየ እንደየሙያችን ስለሚለያይ ቤታችን ውስጥ ባለ ግብዓት በቀላል መንገድ ቀለል አርገን ሳናካብደው ማዘጋጀት እንችላለን። ሽንኩርትን ትንሽ ሰዓት ወስጄ ጠበስኳት። ከዛ ደግሞ በካሮት መሰልሰያ የተሰለሰለ ካሮት ጨምሬበታለሁ። አንድ ካሮት ከፍ ያለ ተጠቅሜ ያለሁኝ። መጠኑን እንደ ፍላጎታችን እንደ ቤተሰባችን ብዛት ይወስነዋል። አንድ ከፍ ያለ ካሮት ደቀቃ አድርጌ ሰልስየዋለሁኝ። እሱን አንድ ላይ ደግሞ ከሽንኩርቱ ጋር ከነጭ ሽንኩርቱ ከዘይቱ ጋር አንድ ላይ አድርጌ ትንሽ ሰዓት ደቂቃ ወስጄ አዋህደዋለሁኝ። እርስ በርስ የራሱ ግብአት እርስ በርስ ጣዕሙ እንዲሳሳብ አንድ ላይ እነዚህ ትንሽ ደቂቃ እየወሰድን ጠበስ ጠበስ እናደርገዋለን። ፎሶሊያ ነው የተከተፈው፣ ፎሶሊያ ጨምሬአለሁኝ። እሱንም አንድ ላይ እጠብሰዋለሁኝ። እዚህ ጋ ምንም አይነት ውሃ አልተጠቀምኩም። ዘይትም ስንጠቀም ደግሞ በትንሽ መሆን አለበት፣ ለሾርባ በኋላ እላዩ ላይ ጥልል ብሎ ስለማያስጠጣ መረቁን፣ የአትክልቱን መረቅ ስለሆነ ዋናው የምንፈልገው ዘይቱ ለመጥበሻ ብቻ። እዚህ ጋ ደግሞ ዘይቱን ስንጠቀም ጤናማ የሆነውን ብንጠቀም የወይራ ዘይት ከሌለን የኑግ ዘይት ወይ የተልባ ዘይት ቢሆን ቆንጆ ይሆናል። እዚህ ጋር ቲማቲም ስልስ የተዘጋጃለ እሱን ጨምሬበታለሁ። የቲማቲም ስልስ ተዘጋጅቶ የተቀመጣለ እሱን ትንሽ በርበሬ ያለው እሱን ጨምሬ ያለሁኝ። እናንተ ቲማቲሙንም ለብቻ ከትፈን መጨመር እንችላለን። እኔ መስራት የፈለግኩት ሾርባውን ትንሽ ቆጥቆጥ የሚያደርግ ለጊዜው የሰሞኑን ጉንፋን እንዲያስታግስልን ቃሪያን በደንብ ጨምረን ማዘጋጀት እንችላለን። የኔ የሰራሁት ሾርባ ምላስን ትንሽ ቆጥቆጥ ያደርጋል። እናንተ እንደየፍላጎታችሁ ማቃጠል ማትፈልጉ ከሆነ ቲማቲሙን ብቻ ከትፈን ወይም በመሰልሰያ ሰልስለን መጨመር እንችላለን። እዚህ ጋር የጨመርኩት የተከተፈ ድንች አለን። ድንቹን እና ፎሶሊያውን በተመሳሳይ መልኩ ከትፊዋለሁኝ። አነሳ አነስ ያለች ሁለት ራስ ድንች ጨምሬያለሁኝ። አንድ ላይ ምንም ጊዜ አሁን ይሄ አምስት ደቂቃ ባልሞላ ጊዜ ውስጥ የምንሰራው እዚህ ጋ አምስት ደቂቃ አካባቢ ነው የፈጀብኝ። አሁን ይሄ ደግሞ የጨመርኩት ፓስታ ነው። ፓስታውን ስብርብር አርጌዋለሁ። አነሳ አነሳ አርጌ ከሰባበርኩት በኋላ አንድ ላይ ጨመርኩት። እዚህ ጋ ግድ ፓስታ ብቻ መሆን የለበትም። ያለንን ነው የምንጠቀመው። ትናንሾቹ መኮሮኒ ካሉ መጨመር እንችላለን። ቱቦ መኮሮኒ ከሆነ ደግሞ ትንሽ ደቀቅ አርገን በብርጭቆ ወይም በሆነ ነገር ደቀቅ አርገን መታ መታ ስናደርገው ይሰባበራል። ትላልቁ ምኮሮኒ ከሆነ ሰበርበር አድርገን፣ ትናንሿ ምኮሮኒ ወይ ከሌለን ሩዝ መጠቀም እንችላለን። ያለንን እዚህ ጋር መጨመር እንችላለን። የግዴታ ፓስታ መሆኑ የለበትም ለማለት ነው። ፓስታውን አድቅቄ አንድ ላይ እንደዚህ በደንብ አድርጌ እያዋሃድኩት ነው። ከውህዶቹ ውህዶቹ አንድ ላይ ጣዕማቸው አንድ ላይ እንዲወራረስ ለትንሽ ጊዜ እናቁላለዋለን ማለት ነው። ከዛ ፓስታውን ከጨመርኩ በኋላ ድንቻችንንም ጨምረናል። መረቅ እንዲኖረው የፈላ ውሃ ወይም የሞቀ ውሃ ካለን እንጨምርና እንደዚህ ሾርባ ስለሆነ በደንብ ጨምረን እንዳይወፍርብን፣ መወፈር የለበትም። እዚ ለትንሽ ጊዜ ደግሞ ክድ እናደርገዋለሁ። ቆንጆ ከለር ነው ያለው። እፍን አድርጌ ከድኜው አረፋውን ሁሉ ከቷል። እንደምታዩት ሁሉም አንድ ላይ ቆንጆ ሆኖ በስሏል። መልኩም ቆንጆ ነው። አሁን ደግሞ ከላይ የምንጨምርበትን ግብአት ጨምረን ቆንጆ ሾርባ እናደርገዋለን። ጨው አስተካክለን እንጨምራለን። እዚህ ጋር መጨመር ያለብን እኔ እንዳልኳችሁ ምላስ ቆጥቆጥ እንዲያደርግ ስለፈለኩኝ ቃሪያ በደንብ ከትፌ እጨምርበታለሁ። ደቀቅ አርጌ ቃሪያ ከትፌ እጨምርበታለሁኝ። ለሰሞኑ ጉንፋን ይሆነናል። ለክፉም ለደጉም የሚያቃጥለው ጥሩ ነው። ቃሪያ ጨምር አለው። ነጭ ሽንኩርትም እንደውም በደንብ አርገን መጨመር ካለብን መጨመር እንችላለን። ቃሪያ ጨምር ያለሁኝ ከላይ በአናት ነው መጨመር የፈለኩት ቃሪያውን። ቆንጆ ሆኗል። ጨውም ጨምረን አስተካክለን እንደዚህ በትንሽ ደቂቃ ውስጥ የምንሰራው ጤናማ ሾርባ በተለይ በጾም ወቅት ጥሩ አማራጭ ይሆንልናል። ለልጆችም ይሆናል፣ ለአዋቂም ይሆናል። ለልጆች ማታ ላይ ከትምህርት ቤት ሲመጡ ይህንን ብንሰጣቸው ቆንጆ ነው። በጣም ቀላል ነው። በትንሽ ጊዜ ውስጥ የሚሰራ ነው። ጤናማ ነው። ብዙ ግብዓት አይጠይቀንም። ቆንጆ ሾርባ ነው እንደዚህ እንደምታዩት፣ ትኩሷን ከምግብ በፊትም ቢሆን ወይም ከምግብ በኋላ ቆንጆ ሾርባ ነው። እንደምትወዱት ተስፋ አደርጋለሁ ቤተሰቦቼ ልጆችም ይወዱታል። በጣም ቆንጆ ነው። እስካሁንም አብራችሁኝ ስለነበራችሁ ከልብ አመሰግናለሁ፣ የኔ ውድ ቤተሰቦች። ለሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩኝ። ቻው